አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ። እስቲ አሕበት ይህን ቪዲዮ አድምጠን እንመለስ። አደም ስምህን ጠርቶ ተማረን ለትወብቶ መርከቡን ሰርቶ ነዚ ወጣይ ስሙ። እንግዲህ እንደሰማችሁት በዚህ በናሺዳ ላይ ማለት ነው እንግዲህ አደም ስምህን ጠርቶ ተማረለት ተወብቶ እያለ ነው። ኑህ መርከብን ሰርቶ ነጃ ወጣ በስሞህ እያለ ነቢዩን ዓለይሂ ሰላቱ ወሰላም ያለ አግባብ ከፍ ከፍ ሲያደርጋቸው ይስተዋላል ማለት ነው። የሀገራችንን ሙነሺዶች ለዚህ ነው የምንቃወማቸው። አንደኛ ጃሂሎች ናቸው፣ ዒልም የላቸው። በዒልም አይደለም የሚናገሩት። የሚናገሩት የሆነ ነገር ስለገጠመላቸው ብቻ ነው የሚያወሩት። ኩፍር ቃልም በውስጡ አለ፣ ከእስልምና የሚያስወጣ ሽርክያትም በውስጡ አለ በቃላቸው ውስጥ እና ይሄ የመጣ የሆነ ነሺዳ ወደ ኩፍር ደረጃ የሚያደርስ የሆነ ነሺዳ ነው። አደም ስሙሁን ጠርቶ ተማረለት ተብቶ ይላል። ነቢዩላህ አደም አላህ ስብሃነሁ ወተዓላ አትንኩ ያላቸውን ቅጠል በበሉ ጊዜ አላህ የማራቸው ሙሐመድ የሚለውን ስም በመጥራታቸው ነው እያለን እኛም የምንጠይቀው ማስረጃ ነው እስቴቱ ጋ ነው ቁርአኑ እንደዚህ የሚለው እስቴቱ ጋ ነው ሐዲሱ እንደዚህ የሚለው ቁርአኑማ የሚለው ረበና ረበና እግፊር ለና ጌታችን ሆይ የቅር በለን ወኢለም ተግፊር ለና ወተርሐምና አንተኮ ይቅር ብለህ ካላዘንክልን ለነኩነና ሚነል ኻሲሪን ከከሳሪዎች ከወዳሚዎች ከጠፉ ሰዎች እንሆናለን ከከሰሩ ሰዎች እንሆናለን፣ ብለው ረበነ ግፊር ለና ቀጥታ አላህን ነበር የጠየቁት። ጌታችን ወይም ይቅር በለን ብለው አላህን ቀጥታ ይሄ አንደኛ በነብያቶች ላይ ቅጥፈት ነው። ነብያቶች ሙዋሂዶች ናቸው፣ አላህን በብቸኝነት የሚያመልኩ የአላህ ምርጥ ባሮች ናቸው። እነዚህን ባሮች ከአላህ ውጪ ሌላን አካል ጠራችሁ ለዚህ ነቢይ ሙሐመድ ብላችሁ ተጣርታችኋል፣ እያላቸው ነው ማለት ነው። አንደኛ በነቢያቶች ላይ ቀጥፏል። ሁለተኛ ደግሞ ይህ አይነት ንግግር የኩፍር የሆነ ንግግር ነው። አላህ ሱብሐነሁ ወተዓላ ከሱ ስም ውጭ ሌላ ነገር እንዳይጠራ ከልክሏል። ለዚህ ነው የአላህ ነቢይ ዓለይህ ሰላቱ ወሰላም ሰሃቦቻቸውን ባስተማሩ ጊዜ ኢዛ ሰአልተ ፈስአሊላህ ብሎ ሲያስተምሮ የነበረው እምትጠይቅ ከሆነ ጠያቂ ከሆንክ አላህን ብቻ ጠይቅ። ረበነ አግፊር ለና ቀጥታ አላ ወይ ማረን። ይህንን ነበር ነቢዩላህ አደምም ሲያደርግ የነበረው ማለት ነው። ከዛም በኋላ ደግሞ ወደ ኖሕ እንመጣ። ኖህም መርከቡን ከሰራ በኋላ የነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ጠርቶ ዳነ ይላል። ይህም ደግሞ ከሀቅ የራቀና ውሸት የሆነ ንግግር ነው። አንደኛ በነቢዩላህ ኖህ ላይ እየዋሸባቸው ነው። ነቢዩላህ ኖህ አላህን ሱብሓነሁ ወተዓላ በብቸኝነት የሚያመልኩ ምርጥ የአላህ ባሪያ ሲሆኑ ከአላህ ውጪ ማንንም የማይጠሩ መዋሂድ ናቸው። እነዚህን ነቢይ እየቀጠፈባቸው፣ እየዋሸባቸው በእነሱ ላይ አጉል የሆነን ንግግር እየተናገረባቸው ነው ይሄ ግለሰብ ማለት ነው። ለዚህ እንደነዚህ አይነት ነሽዳዎችን ልንቃወም ይገባል። እነዚህ እንደዚህ እነዚህ አይነት ነሺዳዎች ለህብረተሰቡ የሚያተርፉት ኩፍር ነው። የሚያተርፉት ሽርክ ነው። የሚያተርፉት ኡማውን ማውደም ነው። የሚያተርፉት ሰዎችን ወደ ቀብር መውሰድ ነው። የሚያተርፉት ሰዎች ለሰው እንዲሰግዱ ማድረግ ነው። የሚያተርፉት ከአላህ ውጭ ያሉ አካሎችን ሌላን ነገር እንዲጣሩ የሚጋብዙ የሆኑ ነሺዳዎች ናቸው። ለዚህ ከእንደነዚህ አይነት ነሺዳዎች ልንቆጠብ ይገባል። እንደነዚህ አይነት ነገራቶች ከማዳመጥ ልንርቅ ይገባል። እነዚህ ሰዎች በጅህልና ላይ ተመስረተው የራሳቸውን ቢዝነስ ለማጣጣም ድምፃቸውን ተጠቅመው የሚዘፍኑልን አካሎች ናቸው ማለት ነው። የተዘፈነው በአላህ ስም በመልእክተኛው ስም ሲሆን ደግሞ የበለጠ ነገሩን ምን ያደርገዋል? ያጎለዋል ማለት ነው። በነቢዩ ስም ሲቀለል ደግሞ በነቢዩላህ አደም ሲቀለድ በነቢዩላህ ኑህ ሲቀለድ፣ ነገሩን የበለጠ ደግሞ ከነቢዮች ጋር ሹፈት፣ ከነቢዮች ጋር መወዳደር፣ ከነሱ እነሱ ላይ አላግባብ የሆነ ስም መለጠፍ፣ እነሱ ላይ መቅጠፍ፣ እነሱ ላይ መዋሸት የበለጠ ወንጀሉን ከፍ ያደርገዋል። ለዚህ እንደነዚህ አይነት ነሽዳዎችን ልንቃወማቸው ይገባል።

ወይስ ቅርብ ነው? ቀስ ብለን እናንሾካሽኩበት ባለው ጊዜ እኔ ወደ ባሪያዬ ቅርብ ነኝ፣ በጠየቀኝ ጊዜ መልስ ሰጠዋለሁ አለ አላ ስብሓነ ተዓላ። እሺ ሲቸግረን ነብዩ ካል ሲቸግረን አከሌ ካል፣ አላህን መቼ ልንጠራው ነው? አላህን መቼ ልንለመነው ነው? አላህን መቼ ልናመልከው ነው? የአላህ ነቢይ ዐለይሂ ሰላቱ ወሰላም አዱዓኡ ሁወል ዒባዳ ብለዋል። ጥሪ አምልኮት ነው ልመና አምልኮት ነው። አከሌ ድረስልኝ ማለት አምልኮት ነው። ለዚህ አላህ ሐቅ ስለሆነ አላህን ብቻ ነው ድረስልን ልንል የሚገባው እያለ ነው። ይህንን የነብያቶችን አስተምሮት ትኩረት ሰጥተን ልንማረግ ይገባል። ሁላችንም እንደነዚህ አይነት ነሽዳዎችን ልንቃወም ይገባል። አላህ ስብሐንሁ ወተዓላ እንደነዚህ አይነት ሰዎች ስርዓት እንዲይዙ አላህ ያደርግልን። ከተመሩ ወደ ቀጥተኛው መንገድ አላህ ይምራለን። ያለ በለዚያ ግን አላህ ስብሓነው ተዓላ ልካቸውን አላህ ያስረግጥልን። ሐቃቸውን አላህ ስብሓነው ተዓላ የሚገባቸውን ሐቅ አላህ ይስጣቸው። አላህ ስብሓነው ተዓላ እኛንም በእንደዚህ አይነት ነገር አይፈትነን። አሂበቲ ዲናችንን እንወቅ፣ አቂዳችንን እንወቅ፣ መንሃጃችንን እንወቅ፣ በሱና ላይ እንጠንክር። የነቢዩ ዐለይሂ ሰላቱ ወሰላም ፈለግን በመከተል ላይ እንጠንክር። ሌላ ነገር ከማዳመጥ እንደነዚህ አይነት ከሸሪአ የወጡ ነሽዳዎችን ከማዳመጥ ለትንሽ ደቂቃ፣ አምስት ደቂቃ ብትሆን፣ አንድ ደቂቃ ብትሆን ቁርአን ብናዳምጥበት ከአላህ አጅር እናገኛለን። ቁርአን ከፍተን ቁርአን እናዳምጥ፣ ወይ ደግሞ መካሪ የሆኑ የሱና ዑለማዎች አሉ፣ እነሱን ድምፅ ከፍተን እናዳምጥ። አላህ ስብሃነሁ ተዓላ ሁላችንን ምቀጥተኛውን መንገድ አላህ ይምራን፣ በሐቁ ላይ ያጽናን።